የምንወዳችሁ በጣም የምናከብራችሁ የያሬድ ሰውኛ በጎ አድራጎት ማህበር ቤተሰቦች እንደምን ዋላችሁ? አረ፣ ድምፅ ያሳል። እንደምን አረፈዳል? እግዚአብሔር የተመሰገነ ይሁን። በጣም ደስ የሚለው በዚህ ወቅት ላይ ሁሌ መጥቀስ ያለብንን የመጽሐፍ ቅዱስ ጥቅስ እንጠቅሳለን። ይህ ምንድን ነው? ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል ስታረዝ አልብታችሁኛል፣ ያለው ሰማይን ያጸና ምድርን የዘረጋ ያው እግዚአብሔር የእሱ ቃል ነው። ስለዚህ ዛሬ በዚህ መሰረት ላይ የእሱ ቃል የሚከተሉ በጎ ሰዎች በርካታዎች እንደሆኑ ሁሉ ከእነሱ መካከል ነው አቤነዘር ሳሜ፣ ልደቱ ነው የሚከበረው። መልካም ልደት ወደዛ ልደቱን ለማክበር በእድሜ ኩኞቹን ጓደኞቹን ወይም ቤተሰቡ ደግሞ አምሳያቸውን ዘመድ አዝማድ አልጠሩ። አቤነዘር ያሰበው እግዚአብሔር መርቁልን፣ ብለው ቤተሰባቸው የእኛን ያሬድ ሰውኛን ችግረኛ ቤተሰቦችን የጠሩን ስላከበሩን ያው እግዚአብሔር ያክብርልን። እሺ፣ ሶስቴ እንላለን። ያሬድ እንደነገረኝ መቅደስ የምትባል መቅደስ የምትባል እናታችን ነች። ለያሬድ ሰው እኛ ደግሞ በጣም የቅርብ አጋር ነች። እቺ ሰው ሰውን ከማብላቷ የተቸገረን ከማብላት የተቸገረን ከማበት የተቸገረ የተጠማን ከማጠጣት ባሻገር እስር ቤት ድረስ አቢያ ድረስ በመሄድ ያላትን የምታካፍል ነች። የእሷ ልጅ ነው እንግዲህ ልደቱ። ለዚህ ሰው አጨብጭሙላት። አንድ መልእክት ግን አላቸው። የሚገርመው አያትየው እንደዚሁ ችግረኛ አፍቃሪ ናቸው። የአቤነዘር ሳሙኤል አያት ማለት ነው። በህመም ላይ ናቸው። እኛም ያሉ ምንድን ነው አጭር ነው የነገሩት፣ ለአያቴ ይህንን ልደቴ ሲከበር ለአያቴ ጠልውልን ጤና አይጠልም በሏቸው። ስለዚህ መቅደስ ባለሽበት ቦታ ላይ ከነ ልጅሽ አቢነዘር ሳሙኤል አቢነዘር ሳሙኤል አሁንም ደጋግመ የምንለው ደስ ብሎናል። በጣም በጥሩ ሁኔታ ላይ ከሁለት መቶ አምሳ እስከ ሶስት መቶ በሚገመቱ የያሬድ ሰውኛ በጎ አድራጎት ማህበር ቤተሰቦች ላይ በደስታ ልደትን እያከበር ነው። መቅደስም ከልብ ነው እናመሰግንሽ። እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን፣ ክብሩ የሰፋ ይሁን። የተወለደውንም ያሳድግልን፣ ያደገውንም ለፍሬ ያብቃልን። መቅደስንም እግዚአብሔር አምላክ የዚህም የልጅ ፍሬ ትብላ፣ ዘሯ የተባረከ ይሁን። እሱም እግዚአብሔር አምላክ ተምሮ አድጎ ትልቅ ሰው ሆኖ አገር ለመርዳት ወገን ለመርዳት ያብቃው። እናትየዋንም ባለም በጸጋ በህይወት በደስታ ያኑርልን። አያቱንም ድንግል ማርያም ጥላ ከለላ ሆና ከታመሙበት በሰላም ይውጡልን፣ ይፈወሱልን። እመቤታችን መድኃኒት ትላክላቸው። ቅዱስ ሚካኤል፣ ቅዱስ ገብርኤል አለሁ በነፍስ አለሁ በስጋ ይበልልን። የታመሙትን ይማርልን። ያለ ህዋን ይጠብቅልን። የሞቱ ነፍሳተ ክርስቲያንን ያጽድቅልን። የተወለዱትን ያሳድግልን። ያደጉትንም ለፍሬ ያብቃልን። እኛ በዚህ እለት በዚህ ሰዓት በተቃጠለ ዘመን ይህንን ያህል ግብዣ መጋብዝ ለነዳያን፣ በእውነት በእውነት እግዚአብሔር አምላክ የተባረከ እንጀራ ይስጣቸው። ዘሮቿ በሙሉ የተባረኩ ይሁኑ። ሁልጊዜ አይጡ ይስጡ ሁልጊዜ ጊዜ ስጡኛ አይበሉ። ለመስጠት የተዘጋጁ ያድርጋቸው። አመት አመት ያድርስልን። እኛ ባጎደል ነው ደሞ እግዚአብሔር አምላክ ይሙላበት። የሚሳነው ነገር የለም፣ እጁ ሰፊ ነው። ይስጣቸው። እንደ ለኛ እንደሰጡን ይስጣቸው። ከዚህ በተረፈ ደግሞ እመቤታችን ትሙላበት።